እንግዲህ በጣም ደስ ብሎኛል። እኔ ግንባር ቀደም ወጣት አርሶ አደሮቻችንም አርሶ አደሮቻችንም መድረኩ ለሁለት ነገር ትጠቅማችሁበታል። አንድም የሰራችሁትን ስራ ማስተዋወቅ፣ ሁለቱም ኑ ገበያ አለ እኔ ጋር ምርታለ ኑ ግዙ ብላችሁ እራሳችሁን ያው ሳትከፍሉ አስተዋውቃችኋል። ያው ግብርና ቢሮ ስፖንሰር አድርጓቸዋል ማለት ነው። ይሄ ትልቅ ነገር ነው። ቢንግ አሴርቲቭነስ በጣም ትልቅ ነገር ነው። እና ይሄ እኔ ደስ ብሎኛል። ይህንን ወደፊትም የሰራ የትም ይናገራል። በልበ ሙሉነት ጥሩ ነገር ነው ይሄ። ስለዚህ እንግዲህ ሀዲያ ላይ የሰማነውን መንገዱ ላይ ትራቭል ስናደረግ ገባ ብለን መግዛትም መጠቀምም ማለት ነው መማርም መጠቀምም ወደ አዲስ አበባም ትራቭል ስናደረግ ደቡብ ሶዶ አካባቢ ዋናውን መንገድ አስፋልት ትክክላ ስትሄዱ አርሶ አደር ኢንጂነር አበበ ጓሮ ይታያል፣ ከሩቁ ራሱ ይማርካል። ስለዚህ ገባ ብሎ ራስንም መጥቀም እዛም አብሮ መማር ይቻላል። እና ለዚህ እኔ ላስተዋወቃችሁት ነገር በጣም ደስ ብሎኛል። እና ሁላችሁንም አመሰግናለሁ። እንግዲህ ሌሎቹም አርሶ አደሮቻችን፣ ወጣቶቻችን የእናንተን አራያ እንዲከተሉ እዚህ ስናመጣችሁ ምን ሰርታችሁ እንዴት እንዳደጋችሁ በዚህ ውስጥ ፈተና አለ። ፈተናዎቻችሁን አላወራችሁም ግን፣ አሁን በደረሳችሁበት ደረጃ ደግሞ ፈተና አንስታችኋል። ይሄ ፈተና መንግስት፣ በየደረጃ ያለ ከክልል እስከታች ያለው መንግስት ቢፈታው ነው፣ ከባድ አይደለም። ግን ከሰሩ ለውጥ ማምጣት እንደሚቻል ይሄን ሌላውም ጭምር መሪዎቹም መርተው ባለሙያዎቹም አግዘው፣ ዝም ብሎ አልመጣም። እናንተ ነጠቂ ውጤት። ስለዚህ ሌላውም እዛ እናንተ ጋር እንዲደርስ ነው። እናንተ ደግሞ ከዚህ ልቃችሁ ከፍ እንድትሉ ነው የምንፈልገው። ኢንድ ቱ ኢንድ ከጫፍ እስከ ጫፍ፣ ከግባት አቅርቦት እስከ መጨረሻው ገበታ ገበያ ድረስ ያለውን እንድስሩ ነው የምንፈልገው። ምርት ማምረት ብቻ አይደለም። ወተት ማምረት ብቻ ወተቱ ወደ ቅቤ ወደ ክሬም ወደ ቺዝ ወደ ሌሎች የወተት ውጤቶች እንዲሻገር ነው የምንፈልገው። እዚህ ውስጥ ያለ ደግሞ ሚያንቅ ነገር ካለ ይሄን ማነቆ መፍታት የመንግስት ኃላፊነት ስለሆነ ኃላፊነታችሁ ሌሎቹም እንዲበቁ ማድረግ ያስፈልጋል። ሌሎቹ መትረፍ፣ በሀሳብ መትረፍ፣ ልምድን በማካፈል መትረፍ፣ በማደሳሳት መትረፍ ያስፈልጋል። እና ከእናንተ የምንፈልገው ይሄንን ነው። ያነሳችኋቸው ማነቆች የክልሉ መንግስት ይሰራል። ከዞን፣ ከወረዳ፣ ከከተማ አስተዳደር ጋር በመቀናጀት በተለይ የብድር አቅርቦት ያላችሁት፣ ይሄ እንደ ፌደራል መንግስትም በራሱ መንገድ እየተሰራበት ነው ያለው አግሪ ፋይናንስ። አዲሱም የግብርና እና ገጠር ልማት ፖሊሲ ይህንኑ እንዴት አድሬስ ሲደረግ የሚል ጉዳይ እያነሳ ነው ያለው። እስከዚያ ድረስ ግን ባለን አቅሞች ላይ ወደ እሴት ጭመራ መሄድ በጣም ጠቃሚ ነው። በተለይ ከብድር አቅርቦት ያነሳችሁት ሁላችሁም ትክክለኛ ጉዳይ ነው፣ ያው ቀጣይ እየተሰራበት ይሄዳል። ልምድ ልውውጥ ያላችሁት እንግዲህ አንዱ እዚህ ቤት ላለ ሰው አራት መቶ ሰው በላይ አለ። እናንተ ያካፍላችሁት ልምድ ከአራት መቶ ሰው በላይ አለ ነገር ደግሞ እያንዳንዱ ሌላ ይሰበስባል። እንግዲህ አንዱን ልምድ ማካፈል ከአንዱ ሌላው ነው የሚሄደው። ቀጥሎ ደግሞ ሌላ ሰው እንዲመጣ እናደርጋለን። አሁን ባለፈው ዓመት ከ2016 ላይ ሀላባ ዞን ሲምቢጣ ወረዳ ማለት ሲምቢጣ ቀበሌ ላይ ሲምቢጣ የተሞክሮ ተመክሮ ማዕከል ናች። በብዙ ነገር ከዚህ ቀደም የምትታወቅበት ሲምቢጣ ሌላ ሴናሪዮ ነው አሁን ደግሞ ምርጥ ተሞክሮ ማስተላለፍ ሌላ ሴናሪዮ ተቀይራለች። ከሁሉ ክልሉ አካባቢ ያለው አርሶ አደሮች ሄደው እንዲያዩ ተደርጓል። ይሄንንም በዚሁ መንገድ የእናንተ ምርጥ ልምዶች መጀመሪያ ግን ባላችሁበት ዞን ውስጥ ያሉ አመራሮች ነኚህ ምርጥ ልምድ ያላቸው አርሶ አደሮች ባሉበት ዞን ያሉ አመራሮች የልምድን በወረዳ ውስጥ ከቀበሌ ቀበሌ ከወረዳ ወረዳ ከከተማ ከተማ የማውሰድ ከዛ በኋላ ደግሞ እንደ ክልል ያለውን እኛ እንደ ክልልን ወስደን ይህንን ልናሳካው እንችላለን። ጥሩ ሀሳብ ነው የተነሳው እና ልምድ ብዙ ነገር ያስተምራል። ሌላ አገር ሳይሄዱ ሌላ ጊዜ እኛ ልምድ ፍለጋ ብዙ አገር ነው የምንሄደው፣ ብዙ ሀብት ነው የሚወጣው። አሁን ግን ከኛው ብዙ መማር ይቻላልና ጥሩ ነው ያነሳቸዋቸው ጉዳዮች። ይህንን ቀጣይ እየፈጸምነው የምንሄደው ጉዳይ እንደሆነ ላነሳ ነው። ከትራክተር ከኮምባይነር ብድር አቅርቦት ጋር ተያይዞ መንግስት፣ ያው የክልሉ መንግስት በጊዜ የለንም። ቅድም መክፈቻ ንግግሬ ላይ እንደተናገርኩት ወንበር ጠረጴዛ ሳይኖረው መጀመሪያ በእቅድ ላይ ነው ተዋይቶ ንቅናቄ ያካሂዶ ተግባር የገባው ይሄ ክልል ያው ተቋም ተቋም መፍጠር አለበት። የሽግግር ጊዜውን አሁን ገናኛ የሽግግር ጊዜ ጨርስበት ጊዜ አይደለም። ግን ከሽግግር ያለፈ ነው እየሰራ ነው እንደ ክልል መንግስት ይሄ በደንብ አፕሬሽት መድረግ አለበት። ማለት የዛሬ በ2016 ስንጀምር ወንበር ጠረጴዛ ቢሮ ሳይኖር ወደ እቅድ ንቅናቄ ተገብቶ ወደ ተግባር ተገብቷል። ዛሬ ደረስንበት አድርሶናል። ግን እነኚህ ነገሮች ጎን ለጎን እየተሰሩ ያሉት ስራዎች አሁንም የተነሱ ነገሮችን እየተመለሱ በአሰራር በስርዓት እየተመለሱ ሊሄዱ የሚችሉበት ሁኔታ እንፈጥራለን። ከከተማ መዋቅር ጋራ ያው ውይይት ሪፎርም እየተሰራ ስለሆነ አጠቃላይ ግብርና ሴክተር ሪፎርም ከፌደራል ጀምሮ የከሱ ጋር ተያይዞ አንድ ላይ በተጣጣመ መንገድ እንዲሄድ ተብሎ ነው እንጂ ትሉ ትክክል ነው። ኮንሰርኑ የእኛም እስከዛ ድረስ እንኳን ምን እናድርግ የሚል ከሚመለከተው ቢሮ ጋራ እየተነጋገርን ስለሆነ ቀጣይ መልስ ያገኛል ብዬ አስባለሁ። ከሪፎርሙ ትግበራ ጋር ተይዞ ከአጠቃላይ ሀገራዊ ሪፎርሙ ጋር መካናይዜሽን ዋናው ትኩረታችን ነው። መካናይዜሽን ግብርና የወጣቱ የስበት ማዕከል የሚሆነው። መካናይዜሽን ሲባል ትራክተርና ኮምባይነር ብቻ አይደለም። ሁሉም የጊዜን የጉልበትን ምርታማነት የሚጨምሩ ውጤታማነት የሚያሳድጉ ብክነት የሚቀንሱ ማሽነሪዎች ማሽነሪው ስንል ከትናንሽ እስከ ትልቆቹ ኮምባይነሮች ያሉ ከውሃ ፓምፖች ጀምሮ ያሉ ጉዳዮች መካናይዜሽን ናቸው። ስለዚህ እነኝህን ደረጃ በደረጃ ለማቅረብ የክልሉ መንግስት እየሰራ ነው ያለው። በተቻለ መጠን ደግሞ እንደ ኮምባይነር፣ ትራክተር፣ የውሃ ፓምፖችን ደግሞ ባሉ አማራጮች በህብረት ስራ ማህበራት፣ በባለ ሀብቱ ሲያልፍ ደግሞ በኪራይ አገልግሎት ማግኘት እንዲችል አርሶ አደሩ እየተሰራ ነው ያለው። ቀጣይ ተጠናክሮ ይቀጥላል። ከአንዳንድ ላብራቶሪዎች እንሳት ከሌማት ትሩፋት ጋር ተያይዞ ያሉ ከላብራቶሪዎች እና ከአንዳንድ ፋሲሊቲዎች መሰረት ለማድጋር ታይዞ ያለው ነገር እንትኑ ትክክል ነው። ያው ያሉት እየሰሩ ቀጣይ ያለውን አቅም እየፈጠርን እንደ ክልል የተጠየቁ ነገሮች በትክክልም እየተሟሉ እንዲሄዱ እኛም በየደረጃው እየሰራን ያለ ነው እና በጣም ትክክለኛ ኮንሰርኖች ናቸው እነሱ። ቀጣይ ተጠናክሮ ይቀጥላል። ከተፈጥሮ ማዳበሪያ አጠቃቀም ጋር ተይዞ እንግዲህ ሁሉንም አማራጮቻችን ተጠቅመን በተለይ ኮምፖስት ዝግጅት ላይ ሰፊ ስራ እየተሰራ ነው ያለው። በየቦታው በተለይ ቡና ቅመም፣ በሚያመርቱ አትክልት በሚያመርቱ አካባቢዎች፣ ደጋማ አካባቢዎች ቨርሚ ኮምፖስት በማዘጋጀት ኮምፖስት በማዘጋጀት ሰፋፊ ስራ ነው እየተሰራ ያለው። እነኚህ ስራዎች እያደጉ እየሄዱ አንዳንዶቹ ጋር ቢዝነስ ሆኗል። ጠምባሮ አንድ ሰፈር ገብቼ የገጠመኝ ነገር አንድ አርሶ አደር ትላንት ተረጂ የነበሩ ቤታቸው ሲሄድ ወደ አስራ ሁለት ኩንታል በርሚ ኮምፖስት ሌላ ቦታ አናገኝም። ይሄን ቢዝነስ አድርገዋል አዘጋጅተው ወደ ሽያጭ። እንግዲህ እሱን ጥቅሙን ብዙ እዚህ ጋር መተንተን አስፈላጊ አይደለም። ይሄንን ማስፋት ነው። ይሄንን ወደ ሁሉም አካባቢ ማስፋት ነው። መስራት ይቻላል። ውጤት ማምጣት ይቻላል። ስለዚህ ዝም ብሎ የ ኬሚካል ማዳበሪያ ገና ብዙ እኛ መድረስ ያለብንን እኛ ማቃመስ እንጂኮ ይህን ያህል ኬሚካል ማዳበሪያ ተጽዕኖ ደረጃ ደርሷል ማለት አንችልም። በአንዳንዶቹ የዓለም ሀገራት በአንድ ሄክታር መሬት ከ30 እስከ 50 ኩዊንታል በዓመት አንድ ማሳ ላይ ያርፋል በድግግሞሽ። እኛ ገና ምና ጥሩ ስራ ሰራን ብለን የገመገብነው ከ89 ኪሎግራም ፐር ሄክታር 92 ነው የደረስነው አንድ መቶ ኪሎ ግራም እንኳን አልደረሰም። ለዚህም ነው ይሄ ማለት የሁሉም ነው ማለት አይደለም ማለት የሶስት ኩንታል በሄክታር ተጠቀማለ ሁለት ተጠቀማለ አንድ ተጠቀማለ 25 ኪሎ ግራም ተጠቀማለ የዚህ ድምር ነው አቨሬጅ ሲወጣ 92 የደረሰው እንጂ ይሄ ሁሉም 92